ለሰኒ ኮ ካገዛለሁ ብሎ ወጣቱ ሚረንዳ ፈልጋለሁ ብላ ሰኒ ተጫወተችበት። ይህ ልጅማ ከሰኒ ፍቅር ሳይዘው አይቀርም። እውነትም አፍቅሯታን ሰኒን እኮ ምንም ነገር እንዲያደርጋት አይፈቅድለትም። ስፒል የሚባለው የሆነ ሞዛዛ ሰውዬ እገላታለሁ ሲል፣ አትገላትም ያለ እየተከላከለላት ያለውም ይህ ልጅ ነው። ወይ ከሰኒ ማፎንቋ ነገር ሳይገባለት አይቀርም። ሰኒ እንደሆነች እሳቸው ለመድፋት ጉርጓድ እየቆፈረች ነው ያለችው። ነገር ግን ደግሞ ልጁም ቢሆን እሷን በቻለው መልኩ እየተንከባከባት ነበረ። ነገር ግን አልቻለም። አሁንም ቢሆን ያ እስቢል ጋር ይጣላል አሊያም ደግሞ ሰኒን ፈቶ ይለቃታል ማለት ነው። ከሁለት አንዱ ይሆናል። አሁን ግን ለፖሊስ ስላመለከቱ ምናልባት ካለችበት ቦታ ላይ ሄደው ሊይዟት ስለሚችሉ ወደፊት አብረን የምናየው ይሆናል ማለት ነው። ይህ ልጅ ግን በጣም እየተመቸው ለሰኒ ያለው ፍቅር ለየት ያለ ነው። በኪምሮን ደካማ ጎነ ሊገባ ነው የምትሉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ተመልካቾች እንደምናላችሁልኝ የጽናት ድራማ ተከታታዮች ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከጎኒ ሁናችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። ለዚህ ቻናል አዲስ የሆናችሁ አሁንም ሰብስክራይብ ማድረጋችሁ እንዳትረሱ። ነባሮች ደግሞ ቤተሰብ የሆናችሁ ሸር እያደረጋችሁ ላይክ እያደረጋችሁ ቤተሰብ እየሆናችሁ ተቀላቀሉ። ላለሁኝ ውድና የተከበራችሁ የቻናል የቤተሰቦች፣ ወዳችኋለው አከብራችኋለው ሰላምና ፍቅር አንድነት ብዝዝት አድርጎ ይስጣችሁ ነው ምለው ውድ ቤተሰቦቼ ሁላችሁም ሰብስክራይብ ማድረጋችሁ እንዳትረሱ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ አሁንም እንደተለመደው ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ውድ ቤተሰቦቻችን እንግዲህ ኢስቢልና ጓደኛው ሰኒን ያገቷት አትሳቸው መሆናቸውን እየተደረሰባቸው ነው ያሉት። ከዚህ በኋላ እንቅስቃሴውን ይከታተሉት ብዬ አምናለሁ የስቢል እንቅስቃሴ ማለት ነው። ሁላችሁም ሰብስክራይብ ላይክ፣ ሼር እያደረጋችሁ ከጎን ይሁናችሁ እንድታበረታቱኝ በሙሉ አክብሮት እጠይቃችኋለሁ። ተመልካች ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ፣ ላይክ፣ ሼር አድርጉልኝ። የሰው ደስታ የሚያስደስተው እንዲሁም የሰው መለወጥ፣ የሰው መሳቅ፣ መደሰት የሚያስደስታችሁ ቤተሰቦች ሰብስክራይብ ማድረጋችሁ እንዳትረሱ። ሁላችሁም ላይክ፣ ሼር እያደረጋችሁ ከጎን ይሁናችሁ፣ አበረታቱኝ እላለሁኝ። እንግዲህ ሰኒ ልጁ ስልኩን ረስቶት ሂዷል እና ለእህቷ ደውላ፣ እህቴ ባክሽን ይዘውኛል፣ ድረሶልኝ ብላ መልእክት እንዳደረሰች፣ ከዛም ስልኩን ቀማት ማለት ነው። እና ሰኒ ይደረስባታል ወይም ፖሊስ ያገኛታል የሚለውን አብረን የምናይ ይሆናል። እንግዲህ ናሆሚ እናቱ ከአንተ ቤት ለትንሽ ጊዜ የተቆይ ጽዮን ብላ ስትለው እሺ ብሎ ተስማምቶ ከቤቱ አምጥቷል ነበረ። የናሆሚ አባት ደግሞ ነገራቸውን ስለሚያውቅ ሁሉን ነገር ሲያወሩ ስለሰማቸው ከአንተ ቤት የልጅ ገዳይ ልትሆን ነው ከአንተ ቤት የምትቀመጠውና እሷን ልጅ አባር ብሎ ናሆሚ ጋር ሊያወራ አብረን ማውራት አለብን ብሎ ይወስደዋል ማለት ነው። እዚህ ጋር እንግዲህ ብርቅዬና ተሽዬ እያለች ይህን አረቄ እየገለበጡ ተመልከቷቸው፣ እንግዲህ እነዚህን ጅላጅሎች ማለት ነው። እሷም በሱ ፍቅር ጥንብዝ ብላለች። እሱም በሱ ፍቅር ጥንብዝ ብሏል። እየተጃጃሉ ሲሄዱ ማንም ቢያገኙ ጥሩ ነው። በዛብህ የበዛብህ ባለቤት ናት። በዛብህን አገኙት ማለት ነው። በዛብህን ሲያገኙ ምን ተፈጠረ ወደሚለው አብረን የምንመለከት ይሆናል። ውድና የተከበሯችሁ ተመልካቾቻችን ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ እንዳትረሱ። ሁላችሁንም ወዳችኋለሁ አክብራችኋለሁ። ሰላማችሁ ብዝት ትትርፍ ይበልኝ በያላችሁበት የዓለም ዳርቻ ሁናችሁ የምትከታተሉኝ ተመልካቾቼ። እንግዲህ እዚህ ጋር በዛብህ ተሺና ብርቅዬ ጥንብዝ ብለው ሰክረው እየተጃጃሉ ሲሄዱ ባልተቤቷን አገኘችው። ሰሞኑን ቲክቶክ ላይ የተፈጠረውን ይመስላል ታሪኩ ማለት ነው። እና ሁላችሁንም ወዳችኋለሁ አከብራችኋለሁ ሰላማችሁ ብዘት ትርፍ ይበልልኝ። ሀገራችን ሰላም ትሁን ህዝቦቿም ሰላም ይሆኑልን። ሁላችሁም ሰብስክራይብ በማድረግ ቤተሰብ እንድትሆኑ በሙሉ አክብሮት እንጠይቃለን። የኔ ውድ ተመልካቾች ወዳችኋለሁኝ አክብራችኋለሁ ሰላማችሁ ብዘት ትትረፍ ይበልልኝ ማለት ነው። የትም ቦታ ሆናችሁ የምትከታተሉኝ ተመልካቾቼ ሰላም ለእናንተ ይሁን። እዚህ ጋር እንግዲህ ጽናትና ኪራቁ ጮላው እያወሩ የጽናት አባት ዱገቱን ዱቅ ይላል ማለት ነው። እና እዚህ የተፈጠረ ነገር አለ እንዴ ይላል የጽናት አባት። አይ አባዬ፣ ምንም የተፈጠረ ነገር የለም አንተ መሆንህ ነው ትለዋለች። አይ ልጄ፣ ምንም አልሆንኩም ይላታል። እና የጽናት አባት በጣም ጥሩ ሰው ናቸው ማለት ነው። ሁላችሁም ሰብስክራይብ ማድረጋችሁ እንዲያትርሱ ቤተሰቦቼ፣ ወዳችኋለሁ አከብራችኋለሁ። እዚህ ጋ እየተያዩ ጽናትና ኪራ ግራ ተጋብተዋል ማለት ነው። ምክንያቱም እየተፈጠረ ያለው ነገር እነሱ ራሱ አልገባቸውም ማለት ነው። እየተፈጠረ ያለው ነገር እነሱ ራሱ ጥያቄ ስለሆነባቸው እየተያዩ ነው ማለት ነው። ሁለታቸው ጽናትና ኪራ ግራ ተጋብተዋል ማለት ነው። ቤተሰብ ሁላችሁም ሰብስክራይብ አድርጉ ላይክ ሼር አድርጉ። ወዳችኋለሁ፣ የኔ ውድ ቤተሰቦች። ሰላም ለእናንተ ይሁን። በያላችሁበት ቦታ ሁናችሁ የምትከታተሉኝ ተመልካቾች፣ እስከ ዛሬም ከጎኔ ሆናችሁ በርች እያላችሁ ለምታበረታቱኝ እንዲሁም ደግሞ አሁንም ሰብስክራይብ እንድታደርጉ ኪራና ጽናት እዚህ ቦታ ለቅቀው ወደ ከተማው መመለስ አለባቸው። ምክንያቱም ሰኒ ከታገተችበትን ዓላማ ለ ጽናትና ለኪራ መናገር አለባቸው። እነሱ ደግሞ ምናልባት ጭንቀቷን ከተረዱ ሌና ማን እንዳገታትም እንድትናገር ስለምትችል ማለት ነው። ውድና የተከበሯችሁ ቤተሰቦች የሰብስክራይብ ማድረጋችሁ እንዳትረሱ። ነገሩ ሁሉ ከታወቀ ጽናት ራሱ ሰኒ የጽና የእሷን የንትናን ጉዳጉድ ታወጣባታለች ማለት ነው። ሊናን ሌና ከዚህ በኋላ እንደሚያሰናብቷት እርግጠኛ ነኝ። ከማንም ጋር የመቆየት እድል ወይም ቻንስ አይኖራትም። እንደዚህ መጥፎ ነገሮችን እየደባበቀች የምትኖር ከሆነ የእሷ ጋር የሚያካሂድ አይመስለኝም። ቤተሰብ ሁላችሁም ሰብስክራይብ አርጎ ወዳችኋለሁ። አከብሯችኋለሁ ቤቴን ሞቅ ደመቅ አድርጉልኝ። ሀሳብ ሀስተያየት ካላችሁ ጻፉልኝ። ሀሳብ ሀስተያየታችሁን የሁላችሁን እንቀበላለሁ። ቤተሰብ እንግዲህ አንድ ሰው ማለት ነው ግድ ቤተሰብ ሆነናል። ከዚህ በኋላ አንድ አራት ሺህ አምስት መቶ ሰብስክራይበር ገዳማ ደርሰናል። አሁንም ደግሞ እስኪ በቅርቡ አምስት ሺህ አስገቡኝ የሰው ደስታ ብቻ የሚያስደስታችሁ ማለት ነው። ሁላችሁም እወዳችኋለሁ አከብራችኋለሁ። በያላችሁበት ቦታ ሁናችሁ የምትከታተሉ ተመልጋቼ ሰላም ለናት ይሁን። ሰላማችሁ ብዛት ትርፍ ይበልልኝ። እወዳችኋለሁ አከብራችኋለሁ። በያላችሁበት ቦታ ሰላምን ሁሉ መኝላችኋለሁ። ቻናሌን ደግሞ አበረታቶች ሁላችሁም ሰብስክራይብ አርጉ፣ ላይክ ሽር አድርጉ አዳዲስ የሆናችሁ ደግሞ እንዲሁ ሰብስክራይብ ላይክ በማድረግ ቤተሰብ ሁኑ ነው የምለው። እንደምወዳችሁ በዚሁ አጋጣሚ ልንገራችሁ ብዬ ነው። መቼም እናንተ እኮ እየቀለድሽ ነው ነው የምትለኝ። እየቀለድኩ አይደለም፣ ከልቤ ነው የምወዳችሁ። ቤተሰብ ሁላችሁም ሰብስክራይብ ማድረጋችሁ አትርሱ። ወዳችኋለሁ። የላችሁበት የዓለም ዳርቻ ሆናችሁ የምትከታተሉ ወድ ደንበኞቻችን አሁንም እንዲ እስኪ እንድጠቅ ጠቅሰብ የደወል ምልክቷን ጫን ጫን ጫን ጫን ጫን ጫን ብላችሁ ቤተሰብ ብትሆኑ ምን ችግር አለው? ማን አባቱ ይደሰታን ብላችሁ ነው። ምንም ችግር የለውም። ቤተሰባችሁ ብታደርጉ ማለት ነው እና ጉፋኛ ሰሞኑን ይህ ምንድንባለው የሆነ ሽታ ምናምን ነገር እየሸተተኝ ድምፄንም አልለቀኝ ብሏል ማለት ነው። አሁን ደግሞ አቧራ ምናምን ሲሸተኝ በቃ የሆነ ሽታ ያለው ነገር ከሆነ ምናምን ያመኛል። አሁን አቧራ ነበረው የምንሰራበት ቦታ ላይ። ከዛ አፌን ትንሽ ማፍን አለብኝ እንጂ በጣም እየተነሳብኝ ነው ያለው ማለት ነው። ቤተሰቦች ወዳችኋለሁ። ሁላችሁም ሰብስክራይብ አድርጉ ለዚህ ቻናል አዲስ የሆናችሁ እንደ የተለመደው ሰብስክራይ ማድረጋችሁ እንዳትረሱ። እዚህ ጋር እነዚህ የበሰበሱ ሰዎች ሊና ናት። ይህን ሁሉ ጉድ ከተከበረበት ቤት የጽናት አባት እያመጣች የማንንም ሞጠቄ እዚህ ጋር እያሰከረች ማለት ነው። ሊናን የምር ያባሯት እዛ ቦታ ላይ በጣም ሂዳ ዛው ያነማን የሚባል ስፒዱ የሚባል ሰውዬ አፍንጫዋን ሲቆራሮጣት እዛው ይለይላት። ያባሯት የምትሉ ማለት ነው። ከገጠር ወደ ከተማ ያባሯት የምትሉ ሁላችሁም ሃሳብ አስተያየታችሁን ጻፉ እላለሁ። ቤተሰቦቼ ጽዳት ላይ ነኝ። ዛሬ ማዳሞች የሉ። ከዛም እነሱ ከመምጣታቸው በፊት ብዬ ጽዳት ላይ ነኝ። ሰሞኑን ውጥር አድርጌ አለሁኝ። ሰብስክራይብ አድርጉ፣ አበረታቱኝ የሰው ደስታ፣ የሰው መለወጥ የሚያስደስታችሁ ብዙ ሰዎች አላችሁ። እንዲሁም ደግሞ ብዙ መቀኛም አላችሁ። የሰው መለወጥ የሚያስጠላችሁ ማለት ነው። አንዳንድ ምርድረ መቀኛ ሁላ ማለት ነው። ለምን ነው መቀኛ ምትሆኑት? ለምን እኔ ጌታችሁ አይደለሁ? እኔ አንድ ሸቃላታችሁ ባገኝ እኔ አንዲት ሸቃላህታችሁ ከሽቆል በወጣ እናንተ መቀኛ ትሆናላችሁ። የምቀኛ ሰፈልጅን ይችላል የሀገራችን ሰው ማለት ነው እና እኔ አንዲት ሸቅ አለ እህታችሁ ተበጎጦች ብላችሁ እንደማይከፋችሁ ነበር ማቀው ማለት ነው። ምክንያቱም እንደምታበረታቱ ነበር ማምነው እና ጸሎት እያደረጋችሁ ሁላችሁ ጸልዩ ጸልዩ ሌለኔም ማለት ነው። ጸሎት አይጠላም። ዱዓ አድርጉ ቤተሰብ። ዱዓ ትልቅ ነገር ነው ማለት ነው እና ለእናንተም ዱዐ አደርግላችኋለሁ። የማንኛችን ተቀባይ እንዲሆነ ስለማናቅም ለእናንተም ዱዐ አረጋለሁ። እናንተም ደግሞ ዱዐ አድርጉ። በዱዐ መተሳሰር ትልቅ ነገር ነው ማለት ነው። ቤተሰቦቼ እኛ ጋር እንግዲህ መሪብ እያዘነ ነው። ስንት ሰዓት መሰላቸው? አሁን መሪብ በጣም ቀኑ አጭር ነው ማለት ነው። የሚገርማቸው ነገር ዛሬ አንድ ክላስ ከባጽዳያት ውጭ ምንም የሚያጸዳሁት ነገር የለም ማለት ነው። ይህን ሁሉ ጊዜ ማለት ነው እና በጣም ሰዓቱ እየሄደ ነው። ሰዓቱ በጣም ለይሉ ትንሽ የተወሰነ ይንጠውላል ማለት ነው። አሁን ላይ ለወንዶች ጥሩ ነው። እንቅልፍ ትጠግባላችሁ፣ መጀላጀላችሁ፣ እንትታችሁ ማለት ነው። እንቅልፋችሁ ለሽ ካላችሁ ለሊት ለሊት እንቅልፍ እንደምትጠግቡ እርግጠኛ ነኝ ማለት ነው። ግን ማሬ ማሬ ስትሉ ካደራችሁ ዋጋ የላችሁ። ማሬ ማሬ ማለት ንታችሁ እንቅልፋችሁን ተኙ ማለት ነው። እና ውድ ቤተሰቦቼ ወዳችኋለሁ። ሰላም ለእናንተ ይሁን። እንደነገርኳችሁ እንግዲህ ሽታ ምናምንምን ነገር በሽታ የተነሳ ትንሽ ያፍነኛል ማለት ነው። እና ቤተሰቦች፣ ምን ላችሁ ነበረ መሰላችሁ? ሁላችሁም ሰብስክራይብ አድርጉ። ሲቀጥል ደግሞ መሰላችሁ እዚህ ጋ ተሺ እዚህ ጋር ተመልክቷት፣ ይች ሌባ ና አስመሳይ እስስ ሆነች ጽዮን የምትባል ሴትዮ ማለት ነው። እና ከነ መሩቤን ና ከነ ሱቤን ነው የምኖረው ብላ መታለች። ስለዚህ ናሆሚ እኮ ለእኔ ነበር የሚገባው፣ ላንቺ አይገባም ነበር እያለች ራሷን ከፈት አደርጋለች። ናሆሜ እኮ የራሱ ህይወት አለው፣ እናት የሚወዳት የሚሳሳል ባለቤት አለችው። አንቺ ታዲያ ወደዚያው ሄደሽ አትሞዛገሪም? እንዲህ ምን አይነት ወጭ ማዳ ናት! እዚህ ጋር የናሆሚ አባት በጣም እዛ ሂዳ ትቀመጥ ስትለው በጣም ከብዶታል። ምክንያቱም ሲያወሩ የነበረውን ነገር ሁሉ ሰምቷቸዋል። እሱ ደግሞ የልጁን ትዳር ወይም የልጁ ልጅ እንዲሞቱበት አይፈልግም። የናሆሜ እናት ግን በጣም አስመሳይና በጣም ከባድ ሴት ናት። ምክንያቱም እዚህ ጋር ፅወን መእታ ቁጭ ብላለች፣ እዛ ነው መሄደው ብላ የናሚ አባት እና እሷ አልተስማሙም። ምክንያቱም ምን አስባ እንደሆነ ገብቶታል ማለት ነው። እኔን አትወዱኝም እኔን አትወዱኝም ትላለች። ወደዷት አልወደዷት ሲጀመር እነሱ ምን ግድ ሰጣቸው? እሷ አትሄድም፣ እንዲህ ከቤቷ ከቤተሰቦቿ አትሄድም። እንዲህ ሰው ይለቃ ወይ? ምን አይነት ችግር ነው? እናንተ ዶሜን ሚን ይሻለናል። ኤረ ምን አይነት ችግር ነው የገባን ዘንድሮ ወይ ግደፉ በጃአኩም እዚ ጋ እያወሩ ነው። ደፍና እንዲ ይሄ ልጅ እንዲ እንዲ ባላ ይሻለኛል የምር ነው ምላቸው። በጣም እኔ ተንኮለኛ ሰው አልወድም። ናሆሚ ግን ልጁን በጣም ገርሞታልም በደንብ አይቶታልም። ምክንያቱም ምንድን ነው ስራው ምንድን ነው አላማው እያለ የልጁን ሁኔታ ማወቅ ይፈልጋል ማለት ነው። እዚጋ ደግሞ ሰኒ የሰኒ እህት ከቅዱሴ ጋር ከካፌ ውስጥ ይገናኛሉ ማለት ነው። ስለ ሰኒ ሊያወሩ ማለት ነው። ይቦቅቧቃ ፈሪ ደግሞ ይሷን ሲያይ በቃ የቁሙን እኮ መሞት ብቻ ነው የሚቀረው ማለት ነው። ይናት የሚባል ሰውዬ ቅዱስም ደግሞ አወራት። አብሽሪያ፣ አብሽሪያ ይዞሽ ትገኛለች አላት። እዚህ ጋር ልጅቷ ደግሞ በጣም ኦኒያም ናት ችግሯ እና ሁላችሁንም ወዳችኋለሁ፣ አክብራችኋለሁ። ሰላማችሁ ብዝት ትተርፊ ይበልልኝ በያላችሁበት የዓለም ዳርቻ። የሌለ ቆንጆ ነው ልጁ ማለት ነው። ሰኒም ሳትወደው አትቀርም። ይፋቀሩ የምትሉ ይህ ልጅና ሰኒ ይፋቀሩ የምትሉ ማለት ነው። ሁላችሁም ሰብስክራይብ አድርጉ። እንግዲህ ሌና ተሽና ወበር ቀዬ ቁጭ ብለው እዚህ ጋር ሲደረስባቸው ተደብቀው ነበረ። በዛ በዚህ ይመጣባቸው አሁን በዛ ብህን ለማባረር የምታደርጋት ሐረካት በጣም ታስቀኛለች። አይሊና ይሄን ጉቱ ፀጉርሽን ይዞ ወል ወል ወል ባሰጣሽ ጥሩ ነበር፣ ይገባሽ ነበር ማለት ነው። ሁላችሁም ሰብስክራይብ አድርጉ። እዚህ ጋር በሰላም ነበር የገቡትና ጋሽ አሰገዴን ልንጠይቅ ነው እያሉ ነበር የገቡት እሷን አት እንግዲህ እንደዚህ አረጋያቸው።